ነው የፍቅሯት መዱ ፍቅር ነው፣ ምን ይሆን ሚስጥሩ? ፍቅር ነው ፍቅር በዚህ አለ ፍቅር ነው። እኔ የምልህ እንዳልክ እውነት እንደዚህን ግብግብ ያልከው እንዲያው እውነትህን ከሆነ የእውነት የእውነት እኔ በጣም ደስ ብሎኛል። እንደዚህን ግብግብ ያልክላት እንዲያው የእውነትህ ከሆነ ማርያምን እንዲያው ምን እንደምልህ አላውቅም። እኔ ላንተ ቃላት የለኝም እንዲያው እንደዚህ እንግግብ ያልክላት እንዲ እውነት ከሆነ እንዲው እንዲያልክ እኔ እንጃ እኔ እውነት ነው እሸልም ካለው የምሬ ነው ምለህ እንዲው ይሄንን ካደረክ ማለት ነው። እውነት ካደረግ እኔ እንጃ፣ በቲክቶክም ሳየው ምናምን በቃ እኔ እንጃ ወዶችዬ፣ እኔ እንጃ እኔ የእውነት መሰለኝ እውነት ለመናገር ይቺ ልጅ እኮ የምትፈቀር ልጅ ናት። በእርግጥ በጣም መልካም ልብ ያላት እንቁ ሴት ናት፣ እውነት ለመናገር የታደለ የተመረቀ ነው ሄሉን የሚያገኛት ለግሉ የሚያረጋት የሰው ልጅ። በመልክ አይደለም፣ እውነቴን ነው የምላችሁ። ሰላም እንዴት ናችሁ? ደህና ናችሁ? ሆይ አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በያላችሁበት አለም ዳርቻ ሁሉ እግዚአብሔር አምላክ ከእናንተ ጋራ ይሁን እንግዲህ እንዲያልከ እንግዲህ ሰሞኑን በነገራችን ላይ ወንድ ልጅ አፍቅሮ ሲመጣ ደስ ይላል። ይልቅ ሴት ልጅ ከምታፈቅር ይልቅስ ወንድ ልጅ ቢያፈቅር በጣም ደስ ይላል። እውነት ስነግራችሁ። ምክንያቱም ወንድ ልጅ ካፈቀራችሁ የትም አይሄድባችሁም ማለት ነው። እንደው ሴት እንኳ ብዙ ባታፈቅረው እንዲታፈቅረው ያደርጋታል። ችግር የለው። እውነት ነው የምላችሁ። እና በሰሞኑ እንዲያልከን ግብ ግብ ብሏል በሄሉ ፍቅርና እጅ ውስጥ ተገናኝታችሁ እንደ ጉዱን እኔ እውነት አይቀርም። በቃ መገናኘታችሁ ማለት እኔ እንጃ። እንዲያልክ በቃ እንግብግብ ነው ያለው በፍቅሯ ማለት ነው። እንግብግብ ነው ያለው በፍቅሯ አይደል። ይሄ ነገር እንዴት ነው? እውነት ነው። አይ ዶንት ኖ ደሞ እንዲዛ አሞኝ ነው ምናምን የተነሳው ስላልክ የምትዋሽ ነገር አይመስለኝም። እውነት ለመናገር ተዋሻለህ ብዬ በፍጹም አላስበውም ማለት ነው። እና እኔ አላውቅም ወንዶችዬ፣ እንግዲህ እንዳልክ በእውነት በቃ የሆነ በፍቅር እንግብግብ ብሏል እያለሁ አስቤያለሁ፣ በጣም ከሚባል በላይ። በቲክቶክም እኔ አየዋለሁ፣ እውነቴን ለመናገር የኔ ነሽ የኔ ንጉስ ነሽ ንግስቴ ነሽ። አሁ እውነት ይሄ ከሆነ እንዳልክ በጣም ነው ደስ የሚለው። አንቺ ንግስቴ ነሽ፣ እኔም ንጉስሽ ነኝ። ፍቅራችንን አዲስ ታሪክ እንሰራለን። የተፈጥሮ ነገር ሁሉ እንደ መልካም እንወስደዋለን። አንቺ የኔ የኔ የብቻዬ ነሽ እና ባንቺ ከመጡብኝ አንድም ማንንም አልሰማንም። ባንቺ እንደማልደራደር እወቅልኝ፣ ዓለም ይወቅልኝ፣ ህዝብ ይስማልኝ። በጣም አፈቅርሻለሁ። አትዚስ እንዲ ኦፍ ማይ ኩዌሽን ብሎ እንግዲህ እንዲያልቅ ኦው ማይ ጋድ እንደው እውነትን ከሆነ እንዳልክ እንጃ፣ እንደው እንዳልክ እውነትን ከሆነ እውነት በጣም ደስ ይላል። ግን እንደው እውነት እንዳልክ የእውነት ከሆነ በጣም ደስ ብሎኛል። የእውነትን ከሆነ እውነት ለመናገር ግን የእውነትን ካልሆነ ግን የእውነት አሁንም ነገ ሰብርሀን የምትመለስ ከሆነ ባትሂድባት ይሻላል ብቸኝነቷ ግን የሆነ ተከወነ። ግን በነገራችን ላይ እንዲያልክ እንዲያልካ ሞት ከተነሳ ጀምሮ ለሄሉ በጣም እንትን አለው የሆነ ስለሄሉ በጣም የሆነ ፍቅር አለው። ይሄው ሁሉ ላይና እንዲ ተግንባሩ እንዲያነብቡት ምናምን ይሆነ እውነት ለመናገር ይሄ ከሆነ በጣም ደስ ይላል። እኛ እንዲሁም ሄሉ ከሌላ ጋር ከመናያት ከእንዳልክ ጋር ብናያት ደስ ይለናል። እንዲሁም በፊት ከእንዳልክ ጋ እኮ ስትሰራ በጣም ነው የምንወዳቸው። እውነት ለመናገር እኔ ሶስት ነበረ የሚሆኑብኝ፣ እውነት ለመናገር ሶስት ማለት ነው። እና አሁንም እንደዚያ ነው የሚሆኑት። እና ፈጣሪ አንድ ያርጋችሁ ብያለሁ። አሁንም ፈጣሪ አንዳርጋችሁ። ይሄ ነገር የእውነት ከሆነ ማለት ነው። እንዳልክ የእውነት ከሆነ እውነት ነው ምልህ ያርግልህ እላለሁ መታደል ነው እሷን ማገኘት። እውነት ስነግር ፍቅራችሁን አሳምራችሁ መኖር ትችላላችሁ። አለቀ እና ከሆነ በጣም ደስ ይላል። እንደዚህ የምትሆነው ብትሆነ የእውነት ከሆነ በጣም በጣም ደስ ይለኛል። እንዳልከና እኔ እንጃ በጣም ግብግብ ብሏል። እውነት በሄዱ ፍቅር በጣም ተንገብግቧል ከሚባል በላይ እና የሚጽፋቸው ጽሁፎች ከውስጤ ገብተዋል። እውነት ለመናገር ፖስት ሲያደርግ የሚጽፋቸው ነገሮች በጣም የሚገርሙ የሚገርሙ ናቸው። እና እንዲ የነገር እውነት ከሆነ እግዚአብሔር ይመስገን ላሉ፣ እውነት ከሆነ እግዚአብሔር ይመስገን። አላቅም፣ ብቻ እውነት ከሆነ እኔ ደስ ይለኛል። የሄሉን ደስታ ነው ማየት የምፈልገው። ሁሌም ሁሌ ሄሉ ተደስታ ማየት እፈልጋለሁ። በጣም ምርጥ ልጅ ናት። በጣም መልካም ልጅ ናት። በጣም ከሚባል በላይና እንዲሁ ሄሉዬ፣ እኔ እንጃ ፈጣሪ ይርዳችሁ። ይህን እውነት አንቺ መልካም ልጅ ነች። ፈጣሪ እኮ ያያል። ተገፉ ተገፉ ተገፉ ተገፉና፣ መጨረሻች ያምረ ይሆናል እና ፈጣሪ ያያልና መጨረሻችን ለእንዳልክ ሊያረግሽ ነው እና ደስ ይለኛል። ብትወኝ እላለሁ እንግዲህ፣ ይሄ ለማለት ነው የመጣው። ወዳችሁ ፈቅዳችሁ ለምትሰጡኝ አስተያየት ኮሜንት በስማአም በጣም አመሰግናለሁ። እውነት የምትሰጡት ኮሜንት ደስ ሲል፣ በዚህ አጋጣሚ ወበስማአ የሄሉ አድናቂዎች እውነት በጣም ነው የምገረምባችሁ ከሚባል በላይ።